ምንድነው የነካን? እኔ ግራ ነው የሚገባኝ። አቅላችን የት ነው ሄደው? ምንድነው እንደዚህ ያሰከረን? አንዴ አንዴ ከኔ ጋር ሀሳባችሁን እሺ። አንድ ሰው እግሩ በሆነ ቁስል ኖሮበት ከዛ በኋላ ያ ቁስሉን እየተጫነው እጁ እንደው የእረፍት ስሜት ይሰማል። ከዛ ደግሞ አይኑ ላይ የሆነ የሚያቃጥል የሆነ አሲድ ዋትኤቨር ብቻ የሆነ ነገር ገብቶበት እንዴት ነው እግሩ ዘና ይላል? ሆዱን በጣም እየቆረጠው ኳስ ምናምን እንዲህ ብሎ ፈታ ማለት ይችላል? ዋው አርሰናል ምናምን ማንቸስተር ማማ ይችላል? አርሰናልና ማንቸስተርን እየተቋወምኩ እንኳ አይደለም። እንደው ግን በቃ አንድ አካሉ ታሞ የሆነ አካል የሆነ ሰው እንደው ሌላኛው አካሉ ረፍተን ማግኘት ይችላሉ? ነቢ መሐመድ ስ ለም የምእመናንን ባህሪ ሲናገሩ

የሆነ የሰውነት አካል ከሌለ ጨጓራ ከሌለ የለም፣ በቃ ከመሰል ጀሰዴ ልዋሕድ አንደኛው ሲታመም ሁሉም አካል አብሮ ነው የሚታመሙ። እንቅልፍ በማጣትና በመጨነቅ ሁሉም አንድ ላይ ነው። ትንሽዬ እንደዚህ ተወግተህ እንዲህ ቁርጥ አድርጎ ብሽ ያደርግሃል፣ ሙሉ አእምሮህን ሙሉ ሰውነትህን ረፍታታግል። እንዴት ነው ወንድሞቻችን ቀለሊት እየታረዱ ቅሌሌት እየተቀጠቀጡ ቀልሊት እየተደበደቡ እንደ ይህ በእምነት ወንድሞቻችን ናቸው። ከሰውነት በፊት ከሰውነት በኋላ እንደ በእምነት እንኳን ባይሆን በሰውነት ወንድሞቻችን ናቸው። እንደ ሙስሊም ክርስቲያኑ የሀሳብ ምልክት። እንዴት ሰው እየተራበ እየተጠማ እየተቸገረ እንዴት ነው ዘና ማለት የሚቻለው? ኬፍ ምንድን ነው የነካን? እኔ ግራ ነው የሚገባኛል። አቅላችን የት ነው ሄደው? ምንድነው እንደዚህ ያሰከረን? ምን አይነት መርፌን የተወጋ? እንዴት ነው ሰው ከራሱ አልፎ ሌላው ማሰብ ያቃተው? ላ ሪብ መሪብ ጭ በቦክስ እየተመታ እንዴት ነው ሙዚቃ መስማት የሚቻለው? ኦርኔሽን ዳ መስማት የሚቻለው ጠቃስ ስናደርገው ቁርአን መስማት እያመሰሰልኳቸው አይደለም። ግን አንዱ አካል የሆን ነገር ሆኖ ሌላው እንዴት ነው ዘና ማለት የሚችለው? ሪብ እስኪ ሀሳባቸውን ሸራል ምንድን ነው ማድረግ ያለብን? አሰላሙ አለይኩም።